እንግዲህ ሪፈንድ ላይ ከዚህ በፊት የሰራት አንድ ቪዲዮ አለ። ይህኛው ደግሞ ሁለተኛ ቪዲዮ ነው ማለት ነው። የመጀመሪያውን ቪዲዮ ሄዳችሁ ታዩታላችሁ። እንግዲህ ሪተርን ወይም ሪፈንድ ካዘዝኩትኝ ዛሬ ኦልሞስት አራተኛ ቀኑ ነው። ስለዚህ እኒ ውስጥ ገብተን የሚለውን አሁን ይሄ እቃ እንግዲህ ሁለት ወር ቆይቷል ማለት ነው። አዝየው እስካሁን ድረስ አልመጣም። ከዛ በኋላ ሪፈንድ አርጉልኝ አልኳቸው። ከዛ አሊኤክስፕረስ በመሃል ገባና ና እንደዚህ እንደምታዩት እንግዲህ ምን ይላል መሰላችሁ ኢፍ ሴለር ዳዝ ኖት ሪስፖንድ ኦር ኖ አግሪመንት ስ ሜድ ቢፎር 2 ሰርቲ ዋን ይላላር አሊኤክስፕረስ ዊል ስቴፒንግ ን ሀልፕ ዩ ሶልቭ ፕሮብለም ይላል። አሁን ከዚህ በፊት ሁለ ጊዜ የምላኩልኝ አስር ቀን ይጨመር የሚል አግሪመንት አቀረቡ ማለት ነው። እኔ ደግሞ አልፈልግም ሪፈንድ ነው ፈልገው ብዬ የኦሪጂናል ፕሮፖዛሉን ኪፕ አርጉልኝ አርኩኝ ማለት ነው። ሴለሩም ቢዲ ኮንታክት ላርጎ ሞክር ያለውኝ የመመለስ ፍላጎትም የለውም። እንደምታውቁ ምንም የመመለስ ፍላጎት የለው ጭራሽ በኤአይ ቦት ነው ሪስፖንድ ሁሉ የሚያርገው ማለት ነው። ስለዚህ እኔም ሪፈንድ ደረግልኝ ብዬ እንደምታዩት እንግዲህ አሁን መጨረሻዎችን ለማየት ሀያ ደቂቃ ቀርቷል ከሀያ ደቂቃው በኋላ ምን እንደሚሆን ደግሞ አብረን እናያለን ማለት ነው። አ ሀያ ደቂቃው እንግዲህ ሞልቷል አሁን የሚሰጥን ሪስፖንድ ደግሞ ገብተን እናያለን ማለት ነው። እሺ አ ሪተርን ሪፋንድ ሪፋንድ ሪፋንድ ፕሮሰሲንግ ዳር AliExpress refunds ዘን ፎርዋርድ ቱ ዩ ባንክ ኦር ፋይናንሽል ኢንስቲቱሽን ይላል። ያው አሊ ኤክስፕረስ እንግዲህ በሶስት ቀን ውስጥ ሪፈንዱ ሊመልስልኝ ችሏል ማለት ነው። ያው ሴለሩ ጋር መስማማት አልቻልንም። ከሴለሩ ጋር መስማማት ስራ አልቻልን ከአራት ቀን በኋላ እንግዲህ በቀጥታ የራሳቸው ጥፋት ስለሆነ ሴለሮቹ አማንቴን እንግዲህ እንደምታያት ቪሞር ብለን ይሄ ነው። ካርዴ ሪፈንድ ተደርጎልኛል ማለት ነው። ትራክ ሪፈንድ ብላችሁ ሪፈንዳችሁ ምን ደረጃ ላይ እንዳለ ማየት ትችላላችሁ። ዩ ፋይናንሻል ኢንስቲቱሽን ኒድስ አዲሽናል ታይም ቱ ፕሮሰስ ዘ ሪፈንድ ያል አፍተር ዊ ሃቭ ኢሹድ ኢት ዩ ሹድ ሪሲቭ ኢት ቢትዊን ጁን ቱ ኤንድ ጁን 11 ይላል ማለት ነው። ትራክ ዩር ሪፈንድ ዊዝ ዘ ፎሎዊንግ ኦፕሽንስ ይላል። ኦሪጂናል ፔመንት በሶስት ቀን ውስጥ ወደ ባንክ አካውንቴ ሪፈንዱ ይመለስልኛል ማለት ነው። ስለዚህ የዚህ ሪፈንድ ነገር አልቋል ማለት ነው። መጀመሪያ ሴለሩ እንዲመልስልኝ ጠየቁት። በመቀጠል እሱ መልሰውብኛል ማለት ነው። ከዛ በኋላ እንግዲህ ቱ ሪቪው እያላችሁ ነው የምታዩት ማለት ነው። አሁን ሽፕ ውስጥም የለም የናንተ አይተም ተቆርጧል፣ ሪተርን ውስጥም የለም ተቆርጧል። ስለዚህ የሚገኘው የት ነው? ቱ ሪቪው ውስጥ ነው። ዚህ ሪቪው ውስጥ ገብታችሁ ነው እንግዲህ ሪፋንድ ፕሮሰሲንግ የሚለውን የምታዩት። ከፈለጋችሁም ስለ ሴለሩ ደግሞ ሪቪዎችን ማጻፍ ትችላላችሁ ማለት ነው። ለምሳሌ ሴለር በጣም ያቆያል በዚህ ላይ አይ መለስም። ስለዚህ አይተም ሬቲንግ አይተሙን ጭራሽ አላየውትም። ስለዚህ ሰዎች ምንድነው እንዳይሆኑ እንግዲህ ሁለት ሬቲንግ ብቻ አስተዋሉ ማለት ነው። ስቶር ኮሚኒኬሽን ዜሮ ነው፣ ይሄን አንድ ሰጠዋለሁ በጣም ዲሳቲስፋይድ ስለሆንኩ ማለት ነው። ሺፒንግ ዴሊቨሪ ሁለት ወር ውስጥ እንኳን ያልመጣ ሰውዬ ይሄንን አንድ ነው የምሰጠው ማለት ነው። ሰሚት ሪቪው እንለዋለን ማለት ነው። ስለዚህ ሰሚት ሆኗ በዛ ከሱ ጋር እና ከዚህ በኋላ ማስተር ካርድ አንጨታይን ተብቃለ ማለት ቅናሽ በቅናሽ ለማግኘት መጠቀም ይቻላል። እንግዲህ የሪፈንድ ፕሮሰሱ ይሄን ይመስላል ማለት ነው። አሁን ላይ እንደ በፊቱ በአንድ ቀን አይደለም ፕሮሰሶች ያሉት። በዚህ ፕሮሰስ አማካኝነት ወደ ባንክ አካውንታችሁ ሪፈንድ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳያትረሱ። እናመሰግናለን።